የባዶነት ህይወት ሙሉ መሆን የሚችለው በእግዚአብሔር ቃል ብቻ። ሰው ህይወቱ ሙሉ መሆን የሚችለው በእግዚአብሔር ቃል ብቻ። ሰው ህይወቱ በጤፍ ሙሉ አይሆንም። ሰው ህይወቱ በአስቤዛ ሙሉ አይሆንም። ሰው ህይወቱ በመኪና ሙሉ አይሆንም። ሰው በኮስሞቲክስ ህይወቱ ሙሉ አይሆንም። ለዚህ ነው በጣም ብዙ ሰዎች የሚቆጠር ብዙ ነገር አላቸው፣ ነገር ግን ውስጣቸው መሙላት ያቃተው ጉድለታል። ውስጣቸው መሙላት ያቃተው ባዶነታል። ሳኦል የተናቀው ሳኦል ዲስግሬስ የሆነው የእግዚአብሔር ቃል ባለመስማ ከመስማቱ የተነሳ የእግዚአብሔርን ቃል ስትሰሙ የተከበራችሁ ነው ምትሆኑ። ቃሉን የሚሰማ ሰው ይከበራል። ብዙ ሰዎች የእግዚአብሔርን ቃል በመስማት በረከት የሚገኝ አይመስላቸው። አንተ ጊዜ እያባከልክ አይደለም። ሰዓት እያቃጠልክ አይደለም ዩ

ሰዎች የእግዚአብሔርን ቃል በሚገባ እንዲያስቡ እንዲያሰላስሉ ከእግዚአብሔር ቃል ጋር ጠንካራ ፌሎሽፕ እንዲኖራቸው አይፈልግም። ምክንያቱም በህይወታቸው ተጨባጭ ለውጥ የሚመጣው ከእግዚአብሔር ቃል ጋር ባላቸው ጠንካራ ግንኙነት እንደሆነ ስለሚያውቅ። የእግዚአብሔርን የተረጋገጠ እርግጠኛ የሆነ ምንም ቅናሽ የሌለው የማይለወጥ ፈቃዱን ማወቅ ከፈለጋችሁ ከእግዚአብሔር ቃል ጋር ከፍተኛ የሆነ ኢንቲሜሲ ሊኖራችሁ ይገባል። ብዙ ሰው መጽሐፍ ቅዱስ የሚገኘው ጠረጴዛ ላይ ነው፣ አዋራ ጠጥቶ ነው፣ ሳጥን ውስጥ ነው፣ ከወንበር በታች ነው፣ መደርደሪያ ላይ ነው። የአንዳንዱ መጽሐፍ ቅዱስ ዳንቴን ለብሷል። የሌላው መጽሐፍ ቅዱስ ደግሞ ትራስር ቅዠት ለማባረር አጋንንት ለማባረር እና ኤርሚያስ በትንቢቱ መጽሐፍ ሲናገር እንደዚህ ይላል፣ ምድር ሆይ፣ ምድር ሆይ፣ ምድር ሆይ የእግዚአብሔርን ቃል ስሚ ብሎ ይናገራል። በመጽሐፍ ቅዱሳችን አንድ ነገር ሶስት ጊዜ ከተደጋገመ የእርግጠኝነት ቁጥር ነው ሶስት ቁጥር። ብዙ ሰዎች በክርስትና ህይወታቸው ዘመን አስቆጥረዋል፣ እድሜ አስቆጥረዋል። ነገር ግን የተጨበጠና የሚቆጠር ለውጥና ፍሬ እንዳላመጡ ይናገራሉ። እንደውም በእግዚአብሔር ህይወት በእግዚአብሔር ቤት መኖር ከጀመሩ ጊዜ ጀምሮ ህይወታቸው ባልተጠበቀ መንገድ እየሄዱ እንደሆነና ካገኙት ይልቅ ያጡት እንደሚበልጥ አድርገው በማጉረምረም ረብ ይመላለሳሉ። እግዚአብሔር በትንቢት በኩል እንደሚናገር ምንም ጥርጥር የለኝም። እግዚአብሔር በተለያየ በኩል ይናገራችኋል። በእርግጠኝነት በማይቀየርና እርግጠኛ በሆነ መልኩ ግን የሚነግራችሁ በእግዚአብሔር ቃል አማካኝነት እንደሆነ እንድታቁ እፈልጋሉ። ስለዚህ እግዚአብሔር ለህዝቡ ሐሳቡን እግዚአብሔር ለህዝቡ ፍቃዱን መናገር መግለጽ ሲፈልግ በዋነኛነት በቃሉ በኩል እንደሚገልጥ ማወቅ ተገቢ ነው። የእግዚአብሔር ቃል እውነትን ያሳውቃል። የእግዚአብሔር ቃል አርነት ያወጣል። በልብ ያዝ የተባልከው ቂም አይደለም። በልብ ያዝ የተባልከው ነገር አይደለም። በልብ ያዝ የተባልከው ተንኮል አይደለም። በልብ ያዝ የተባልከው የእግዚአብሔርን ቃል። ይህንን ቃል በልብ ያዘው። የእግዚአብሔር ቃል የሚሰራልህ በመጽሐፍ ደረጃ ስትይዘው ሳይሆን በልብ ስትይዘው ነው። የእግዚአብሔር ቃል የሚሰራልህ እንደዚያ ያለ ቀጥሎ ሲናገር በቤት ስትቀመጣል፣ ከዛስ፣ በመንገድ ስትሄድ፣ ከዛስ፣ ስትተኛም ሆነ ስትነሳ፣ ይህንን ቃል ተጫወተው። የእግዚአብሔርን ቃል እንድትጫወተው እንድትናገረው፣ ሞር ጊዜህን ከእግዚአብሔር ቃል ጋር እንድታሳልፍ በየትኛውም ሁኔታ ውስጥ ስትሆን የእግዚአብሔር ቃል ከአንተ እንዳይለይ በዘዳግም መጽሐፍ ምዕራፍ 6 ቁጥር 7 ላይ ትመለከታላችሁ። ለልጆችህ አስተምረው። አሁን ብዙዎቻችን ልጆቻችንን ማስተማር የሚቀናን ባዮሎጂ ነው ኬሚስትሪ ነው ፊዚክስ ነው። ልክ ልጆቻችሁን፣ ሀብታሞች፣ ልጆቻችሁን፣ ወላጆች፣ ልጆቻችሁን እዚህ ያላችሁ ቤተሰቦች ዋጋ ከፍላችሁ ጥሩ ትምህርት ቤት መርጣችሁ እንደምታስተምሩት ሁሉ የእግዚአብሔር ቃል የሚነግራችሁ እንደዚህ ነው። ይሄንን ቃል በልብ ያዘው። ከዛስ ለልጆች ተምረው ከዛስ፣ በቤትህ ስትቀመጥ የሰው ስም አንሳ፣ የሰው ስም ጣል፣ በቤትህ ስትቀመጥ ዝም ብለህ እንደ ነገረኛ አሮጊት ነገር ጎንጉን? አይደል የሚለው ቀመጥም ሆነ በመንገድ ስትሄድ ታክሲ ውስጥ ሆነ ስራ ቦታ ሆነ በእግር ወክ እያደረግ በልብ ያስቀመጥከውን ይሄንን ተጫወተው፣ ተጫወተው። ስትጫወተው ከጓደኛ ጋር ስትገናኝ ሀይ፣ ዛሬ የእግዚአብሔር ቃል እንዲህ ተብሎ እንደተጻፈ በዚህ ቦታ የተቀመጠው የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። መንፈስ ቅዱስ ይሄንን ቃል ከለመድኩት ውጭ በአዲስ መንገድ ዛሬ አብራራልኝ፣ ገለጠልኝ። ተጫወተው የእግዚአብሔርን ቃል የደስታክ ምንጭ የደስታክ ምክንያት። ጊዜህን የእግዚአብሔር ቃል ሲቆጣጠረው ሰዓትህን የእግዚአብሔር ቃል ሲቆጣጠረው በጠቅላላ የህይወት እንቅስቃሴ ላይ የእግዚአብሔር ቃል ሲሆን የዛ ጊዜ ነው በህይወት የምትፈልገውን ውጤት ማምጣት የምትችለው። አብዛኛውን ስትቀልድ ወይም ስትጫወት የምትጫወተው አንተ ስለ ሰው ከሆነ የምትጫወተው በብዙ ጉዳዮች ወይም በፌዝ በተለያየ መንገድ ከሆነ አትጠራጠር፣ ጊዜ ያልሰጠኸው የእግዚአብሔር ቃል ዘመን አይሰጥህም። እድል ያልሰጠኸው የእግዚአብሔር ቃል እድል አይሰጥህም። ቦታ ያልሰጠኸው የእግዚአብሔር ቃል ቦታ አይሰጥህም። ለዚህ ነው የእግዚአብሔር ቃል ልብ ያዘዋል። የእግዚአብሔር ቃል በአንደኛ ጴጥሮስ መልእክት ምዕራፍ አንድ ከቁጥር 24 እስከ 25 ሲናገር እንደዚህ ይላል፣ ስጋ ሁሉ እንደ ሳር ክብሩ ሁሉ እንደ ሳር አበባ ነውና፣ ሳሩ ይጠወልጋል፣ አበባውም ይረግፋል፣ የጌታ ቃል ግን ለዘለዓለም ይኖራል። በሚያል ነገር ጊዜን አታሳልፍ። በሚጠፋ ነገር፣ በሚረግፍ ነገር እድሜን አትጨርስ። መኝታ ላይ ስትወጣ ስለሚረግፍ ነገር አታውራ። መንገድ ላይ ስትሄድ ስለሚጠፋ ነገር አታውራ። ውበቱ ስለሚደበዝዝ፣ ቁንጅናው ስለሚረግፍ፣ ነገሩ ስለሚበላሽ ሳይሆን ለዘላለም ስለሚኖረው ስለ እግዚአብሔር ቃል ጫወታህን አርገው። ብዙ ማህበራዊ ሚዲያን ካያችሁ የእግዚአብሔር ቃል ጄኒውን የሆነ ቃል በሚነገርባቸው ማህበራዊ ሚዲያዎች ላይ ብዙ ፎሎወር የለም። ብዙ ፎሎወር ያለው ስጋ በሚዘለዘልበት። ሰው በሚጠበስበት፣ ስም በሚጠፋበት፣ አሉባልታ በነገሰበት ነው። ሰው ንብ ማርን እንደሚከብ የሚከበው የእግዚአብሔር ቃል በሚነገርበት የእግዚአብሔር ቃል በሚጫወቱበት ቦታ ሰዎች አይሰበሰቡም። አንተ የምትገረመው በሰው ጉዳይ ከሆነ አትጠራጠር፣ ፍጥረት በአንተ ጉዳይ አይገረምም፣ በአንተ አይገረምም። የእግዚአብሔር ቃል ጊዜ በሰጥኸው፣ በተጫወትከው፣ በደንብ አርገ ከቃሉ ጋር አታጅ በሆንክበት መጠን። የእግዚአብሔር ቃል የሚሰራለን ሁሉ ነገር ይጠፋል፣ ይገርማል። ሁሉ ነገር ይረሳል፣ ይገርማል። ሁሉ ነገር ይረግፋል ቃሉ እንደሚናገር። ስንቶቻችሁ ናችሁ የእግዚአብሔርን ቃል በልባችሁ የያዛችሁ? ስንቶቻችሁ ናችሁ ከእግዚአብሔር ቃል ይልቅ ነገር በልባችሁ የያዛችሁ፣ ሐሜት በልባችሁ የያዛችሁ፣ ተንኮል በልባችሁ የያዛችሁ፣ አሉባልታ በልባችሁ የያዛችሁ? ከብት መታመሙን የምታውቁት ማመንዠግ ሲያቆም ነው። ከብት ማታ ማታ ያመነዥጋል ባለቤቱ ሲተኛ። ቀን ቀን ውድድሩ ከባድ ስለሆነ ያገኘውን ነገር በጠቅላላ ያስገባና ማታ ያመነዥጋል። የእግዚአብሔር ቃል ሲናገር ቀንም በሌሊትም የዚህን ህግ መጽሐፍ አስበው አሰላስለው እንድታስበው እንድታሰላስለው። ልጄ ሆይ ንግግሬን አድምጥ፣ ጆሮህንም ወደ ቃለ አዘንብል። ለሚያገኟት መድኃኒት ነው አለ። የእግዚአብሔር ቃል ነው መድኃኒት፣ የእግዚአብሔር ቃል ነው ፈውስ። ይሄ ቃል ደግሞ የሚሰራልህ በሳምንት አንድ መታ እዚህ ስለሰማ አይደለም። ሳምንቱን ሙሉ በእግዚአብሔር ቃል ስትበግን፣ ሳምንቱን ሙሉ የእግዚአብሔርን ቃል ስታሰላስል፣ ሳምንቱን ሙሉ የእግዚአብሔር ቃል ከህይወት ጋር ኢንተርናላይዝ ባደረግከው መጠን ነው የእግዚአብሔር ቃል የሚሰራ። ሴቶች የምትይዙት ቦርሳ ሰው ሀገር ቢለቅ የማይዘውን ቦርሳ እያያዛችሁ ቤት እየቀየራችሁ የምትመስሉ ሰዎች እንደዚህ ትልልቅ ቦርሳ ከመያዛችሁ የተነሳ ቤት እየቀየራችሁ ነው ወይ የሚያስብል ቦርሳ ይዛችሁ፣ ውስጡ ግን መጽሐፍ ቅዱስ መያዝ የሚከብዳችሁ፣ መጽሐፍ ቅዱስ መያዝ ሼም የሚሆንባችሁ

በአስማት አደለም። ፈውስ የሚሆንልህ ውሃ በጀሪካን ዘይት በኮዳ አሸክመንህ አይደለም፣ የእግዚአብሔር ቃል ነው የሚፈውስ። ያዝ ለቀቅ እያረግ አትስማ፣ አጥብቀ ስማ። ሰኞ ሰምተ ማክሰኞ አታቋርጥ። ከሰኞ እስከ ሰኞ ስማ፣ በደንብ አርገ ስማ። እዚህ ብቻ አትስማ፣ እቤትም ስማ። ያምላክ የእግዚአብሔርን ቃል አጥብቀ ስማ። መድኃኒት አወሳሰድ ስነ ሐኪም ሲጽፍልህ ከቁርስ በፊት ከምሳ በፊት ከራስ በፊት ይሄን መድኃኒት ስትወስድ እንደዚህ አይነት ምግቦች አትውሰድ ይልሃል። የእግዚአብሔር ቃል መድኃኒት ነው። መድኃኒት ከሆነ ደግሞ ያወሳሰድ ስነ ስርዓት አለው። ለምሳሌ ስልሳ መርፌ የታዘዘልህ ሰላሳውን ተወግተ ሰላሳውን ካልተወጋ በሚቀጥለው ጊዜ የምትቀጥለው ሰላሳ አንድ ብላ አይደለም ከአንድ ነው የሚያስጀምረው ሐኪሙ። አሁን አንዳንድ ሰዎች አሉ ሶስት ወር ቤተክርስቲያን ይመጡና ስድስት ወር ቀርተው ዘጠኝ ወር ቅዱስ ቃል ከሰሙ እኩል መቀጠል ይፈልጋሉ እንዳይመስልህ፣ ካቆምክበት ትቀጥላለህ እንጂ ሲዘጋ ከነበረ ሰው ጋር ተቀላቅላ አትቀጥልም። ይሄ የሽንኩርት ሰልፍ አደለም። ይሄ የዘይት ሰልፍ አደለም። ይሄ የጋዝ ሰልፍ አደለም። የአምላክ የእግዚአብሔርን ቃል አጥብቀ ስማ። ደግሞ ለአገልጋዮቹ ስትል ር ለምሰማው ለራስ ስትል ለምሰማው። ድሮ ድሮ ለቤተሰቦቼ ስል ነበር ምማረው። አጥና ሲሉኝ እማጠናው ለእነሱ ሲል እምማረው ለነሱ ሲል እየተነጫነጭ ቁኖ ማጠነው። አሁን ግን ተምሬ ሳበቃ መኖረ

አንተ ላይ እንዳይመጣ ከፈለክ አሉ ሚለው ይህንን ነው፣ የአምላክን የእግዚአብሔር ቃል ስማ። በግብጻውያን ላይ የሚመጣው ቸነፈርና በሽታ በአንተ ላይ አላመጣም። እኔ ፈዋሽህ እግዚአብሔር ነኝ። ሰው በጨለማ ስፍራ የሚበራ መብራት እንደሚጠነቀቅ ለቃሉ ተጠንቀቁ። ከትንቢት የጸና የእግዚአብሔር ቃል አላችሁ። በጣም ልትጠነቀቁለት የሚገባ ጉዳይ ቢኖር ፍሬንድሽፓችሁን ብቻ አይደለም ዛሬ ሰው ለፍሬንድ ሽፑ በጣም ይጠነቀቃል። ሰው ለሚለው ይጠነቀቃል፣ ብዙ ጉዳዮች ይጠነቀቃል። ለፕራይቬሲያችሁ ትጠነቀቃላችሁ። ለክብራችሁ፣ ለአለባበሳችሁ ትጠነቀቃላችሁ። አት ሴም ታይም ለእግዚአብሔር ቃል ትጠነቀቃላችሁ ወይ? በጨለማ ውስጥ ያለ ሰው በመብራት እንደማይቀልድ አንተ በዚህ ምድር እስካለ ድረስ በእግዚአብሔር ቃል እንዳትቀልድ እንዳትቀልድ፣ ልትጠነቀቅለት የሚገባ ጉዳይ፣ ፕራዮሪቲ ልሰጠው የሚገባ ጉዳይ በጣም ትኩረት ልሰጠው የሚገባ ጉዳይ። ትላንት በበላችሁት ዛሬ እንዳልኖራችሁ፣ ትላንት በጠጣችሁት ዛሬ እንዳረካችሁ፣ ትላንት በተነፈሳችሁት ዛሬ እንደማትኖሩ፣ ትላንት በሰማችሁት ቃል ዛሬ አትኖሩም። የእግዚአብሔር ቃል ዕለት ዕለት ያስፈልጋችኋል። ሰው በእንጀራ ብቻ አይኖርም ተብሎ እንደተጻፈ የእግዚአብሔርን ቃል የሚሰማ ከእግዚአብሔር ዘንድ የሆነ ብቻ። ማንም ከመሬት ተነስቶ የእግዚአብሔርን ቃል ሊሰማ አይችልም። የእግዚአብሔርን ቃል የመስማት አፒታይት ካለ ልታቅ የሚገባ ደስ ሊልህ የሚገባ ቃሉ መነገር ሲጀምር አፍ ምራቅ የሚሞላ ከሆነ ልብ ሐሴት የሚያረግ ከሆነ እንደ ሰንባን ቦሳ የምትፈነጥጽ ከሆነ ይሄ ከእግዚአብሔር ዘንድ የሆነ መንፈስ ነው። የባዶነት ህይወት ሙሉ መሆን የሚችለው በእግዚአብሔር ቃል ብቻ። ሰው ህይወቱ ሙሉ መሆን የሚችለው በእግዚአብሔር ቃል ብቻ። ሰው ህይወቱ በጤፍ ሙሉ አይሆንም። ሰው ህይወቱ በአስቤዛ ሙሉ አይሆንም። ሰው ህይወቱ በመኪና ሙሉ አይሆንም። ሰው በኮስሞቲክስ ህይወቱ ሙሉ አይሆንም። ለዚህ ነው በጣም ብዙ ሰዎች የሚቆጠር ብዙ ነገር አላቸው፣ ነገር ግን ውስጥ ሰው መሙላት ያቃተው ጉድለታል ውስጣቸው መሙላት ያቃተው ባዶነታል የባዶነት ህይወት ሊሞላ የሚችለው በእግዚአብሔር ቃልና በእግዚአብሔር ቃል ብቻ ነው ሳኦል የተናቀው ሳኦል ዲስግሬስ የሆነው የእግዚአብሔርን ቃል ባለመስማቱ የተነሳ የእግዚአብሔርን ቃል ስትሰሙ የተከበራችሁ ነው የምትሆኑት ቃሉን የሚሰማ ሰው ይከበራል ታውቃላችሁ እንግዲህ ማንኛውም ሰው በኑሮ በስራው በቤተሰቡ በጤናው በረከትን ይፈልጋል በረከትን የማይናፍቅ ሰው ማለት ብዙ ሰው ስትጠይቁት ተባርኬ ተጎብኝቼ፣ እሺ ቤተሰቦቼ አርፈው በቃ ሁሉ ርፍ ብዬ ጌታ ማገለግለው ማይል ሰው የለም። ሁሉም ሰው መባረኩን ይናፍቃል። በሁሉ ጉዳይ በሁሉ ጉዳይ ነው የሚናፍቀው። ወዳጆቼ የእግዚአብሔር ቃል በዘዳግም መጽሐፍ ምዕራፍ 28 ቁጥር ሁለት እንደዚህ ይናገራል። የአምላክን የእግዚአብሔር ቃል ብትሰማ እነዚህ በረከቶች ሁሉ ይመጡልሃል፣ ያገኙህማል። ሰዎች ሄደው የሚያመጡት በረከት አለ፣ መጥቶ የሚያገኛቸውን በረከት አለ። ሰዎች ፈልገው የሚያገኙት ታግለው የሚያገኙት በረከት አለ። ፈልጎ ደግሞ የሚያገኝ ያገኛቸው በረከታል። ይሄ ፈልጓችሁ የሚመጣው በረከት የሚመጣው የእግዚአብሔርን ቃል በመስማት በኩል ሁለንተናዊ በረከት ያለው በእግዚአብሔር ቃል ውስጥ ነው ይውልህ አንተ ብትሮጥ ጥሩ ነው አንድ ነገር ታገኛለህ እንጂ ሁሉንም ነገር አታገኝም በአንተ ልፋት በአንተ ላብ በአንተ ጥረት ጥቂት ነገር ታገኛለህ እንጂ ሁሉንም ነገር አታገኝም የእግዚአብሔር ቃል ነው ሆለስቲክ የሆነ ብሌሲንግ ወደ አንተ ማምጣት የሚችለው ሁለንተናዊ በረከት የሚገኘው በእግዚአብሔር ቃል ውስጥ ነው ለዚህ ነው በከተማ ብሩክ ትሆናለህ በእርሻ ብሩክ ትሆናለህ በሆድ ፍሬ ብሩክ ትሆናለህ በምድር ፍሬ ብሩክ ትሆናለህ በከብት ፍሬ ብሩክ ትሆናለህ በላም ርቢ በበግ ርቢ አለና ይህን በረከት ወሰደውና ደግሞ እንደዚያ ጓዳ ከተተው ቡሃቃ ቡሃቃ ብሩክ ይሆናል እሱ ብቻ። በመውጣት ብሩክ ትሆናለህ፣ በመግባት ብሩክ ትሆናለህ። በየትኛውም ሰርከምስታንስ አት ኤኒ ታይም አንተ ሰክሰስፉል አለመሆን አትችልም። ለምን? የእግዚአብሔርን ቃል ትሰማለህ አንተ የእግዚአብሔር ቃል። ለእግዚአብሔር ቃል ጊዜ አለ፣ ለእግዚአብሔር ቃል ቦታ አለ፣ ለእግዚአብሔር ቃል ክብር አለ። ለእግዚአብሔር ቃል ልብ ክፍት ነው፣ ለእግዚአብሔር ቃል ጆሮ ክፍት ነው። ስለዚህ ትባረካል፣ አትጠራጠር። ደግሞ የምትባረከው በአንድ ጉዳይ አይደለም በሁሉ ጉዳይ ሰዎች ትባረካለ። ይህንን እግዚአብሔር እየነገረ ነው። ፓክ በደንብ አድርግና አሜን በል። ብዙ ሰዎች የእግዚአብሔርን ቃል በመስማት በረከት የሚገኝ አይመስላቸውም። አንተ ጊዜ እያባከክ አይደለም። ሰዓት እያቃጠልክ አይደለም። ዩ አር ኖት ዌስቲንግ ታይም። እውነቴን ነው የምነግርህ እያደረክ ያለው ቃል ስትሰማ በረከት እየሰበሰብክ ነው። ቃል ስትሰማ ሰማያት እየተከፈቱ ነው። ቃል ስትሰማ ሩቅ የሆነ ወደ አንተ እየቀረበ ነው። ቃል ስትሰማ ከባዱ ነገር እየቀለለ ነው። ቃል ስትሰማ እግዚአብሔር ለአንተ እየሰራ ነው። እስኪ በደንብ ጩሁና አሜን ምንም ያስፈልገው። መባረክ ከፈለክ፣ እግዚአብሔር መባረክ ከፈለክ ሰማያዊ በግ ዘልና ጥቁር ዶሮ አና መሰለ ምናምን አለም ታመጣለት። እንደዚህ አለ፣ የአምላክን የእግዚአብሔርን ቃል ስትሰማ እነዚህ በረከቶች ይመጡልሃል፣ ያገኙሁማል። ደስ የሚለው በረከት ፈልገ ስታገኝ ሳይሆን በረከት ፈልጎ ሲያገኝ ነው ለምስክርነት የሚመቸው። አንተ ፈልገ ስታገኝ ሳይሆን እሱ ፈልጎ ሲያገኝ ነው። እዚህ ቤት ይሰማል። እዚህ ቤት አንድ እኔን እግዚአብሔር የተላከለት ሰው አለ የሚል የሚጎበኝ ሰው አለ ሲባል አሁን የሚነሳ ሰው አለ ሲባል፣ በኢየሱስ ስም ይሁንላችሁ፣ በኢየሱስ ስም ይሁንላችሁ። ዳዊት ከመሞቱ ፊት ለልጁ ለሰለሞን ሲመክረው እንደዚህ አለ በርታ ሰው ምሁን በርታ ሰው መሁን ይሄ ደግሞ የሚከናወነው የአምላክን የእግዚአብሔርን ቃል የሙሴን ትእዛዝ ስጠብቅ ነዋል ከሰውም ሰው መሆን በእግዚአብሔር ቃል ማንኛውም ሰው የሚሆነውን መሆን ትችላለህ ግን ጥቂት ሰዎች በምድር ላይ የሚሆኑትን መሆን ከፈለክ ያ በእግዚአብሔር ቃል በርታ ሰው መሆን ከሰውም ሰው መሆን በእግዚአብሔር ቃል ነው ወዳጀ በብር አደለም በመኪና አደለም በሀብት አይደለም በዝና አደለም ከሰውም ሰው መሆን በእግዚአብሔር ቃል ዳዊት ያለፉትን አመታቶች በርትቶ የቀጠለው በስራ

የማይሰማ ሰው ህይወት መፍረስ ነው። ቃሉን የማይሰማ ሰው ህይወት ማነስ ነው። በሕዝቅኤል መጽሐፍ የእግዚአብሔር ቃል እንደሚናገረው ተስፋቸው ተሟጦ ህይወት አልባ ሆነው ረጅም ዘመን ኖረው የደረቁ አጥንቶች እንደገና በህይወት የኖሩት የእግዚአብሔር ቃል ሰምተው ነው። አንድ ሴት ነበረች፣ አንድ ልጅ ነበራት። ከዛ ሞቶባት ነበር። ልትቀብረው ስትወጣ ጌታ ወደ ከተማ ሲገባ ተገናኙ። ናይም በምትባለው ከተማ ተገናኙ። መውጫ በር ላይ ተገናኙ። ከዛ አንተ ጎበዝ እልሃለሁ፣ ተነሳል ለመድር ይህን ቃል ያመጣሁት መሰላችሁ ያ ሬሳ ያ ከዛ በፊት እኮ ድምፅ ሰምቷል። ለቀስተኛ በዙሪያው አልቅሷል። የሞተ ነገር የማንንም ድምፅ አይሰማም። የጌታን ድምፅ ግን ይሰማል። የጌታን ቃል ግን ይሰማል። እኔ አላውቅም ያላችሁ እኔ አላውቅም እኔ አላውቅም ያላችሁ ሐኪም አላውቅም ያላችሁ እንደዚህ ታሞ የኖረ የለም ያላችሁ እንደዚህ ታሞ የዳነ የለም የተባላችሁ እንደዚህ ሆኖ የተረፈ የለም የተባላችሁ ሰዎች በጌታ በኢየሱስ ስም ያ ጉዳያችሁ የእግዚአብሔር ቃል ይሰማል። በኢየሱስ ስም ይሰማል። በኢየሱስ ስም ይሰማል። ሊሆን ያለ ነገር አለ። ሬማ ሆኖ አይንጂ ፎርም ሰርቶ ለዛሬ ሆኖ ለአሁን ሆኖ ለአሁን ሆኖ ሲመጣ ለአሁን ሲመጣ አንድ ሰው እንደዚህ ይሆናል። አምላካቸው እግዚአብሔር እንደሆነ ይታወቃል። የምታመልከው እግዚአብሔር እንደሆነ ይታወቃል። የምታመልከው ፍጡር እንዳልሆነ ይታወቃል። በሞተብህ ነገር ላይ ትንፋሽ ይገባበታል። ቁርበትም ይወጣበታል። ህይወትም ይኖረዋል። በኢየሱስም ይኖረዋል። የሞተ ማሕፀን በህይወት ይኖራል። የተዘጋ ፐር ይከፈታል። ህይወትን እሰጣችኋል። ዛሬ ብዙ ሰው ከእግዚአብሔር ቃል ህይወትን እየተቀበለ ነው። ህይወትን እየተቀበለ ነው። ይቆረጥ የተባለ ጡት፣ ይቆረጥ የተባለ እጅ፣ አይጠቅምም የተባለ ይሞታል አሁን እዚህ ብቻ አይደለም በቴሌቪዥን የሚመለከቱ ሰዎች ላይ ህይወትን የሚሰጥ አይቆረጥም አትሞትም ሀኪም ያለው አይሆንም ሴጣን ያለው አይሆንም ህይወት ይገባበታል ህይወት ይገባበታል ይዘረካል በኢየሱስ ሰው ከፈተና የሚያመልጠው ወይም ከፈተና የሚድነው በቃሉ ከእግዚአብሔር ቃል የተፋታ አገልግሎት ያላቸው ሰዎች አንድ ሰሞን ነው የሚነዱት ከዛ በኋላ ይጠፋሉ የእግዚአብሔር ቃል ከርሞ የሚነድ የግራር እሳት ነው ይሄ የባህር ዛፍ እሳትና የግራር እሳት በጣም ነው የሚለያዩ የባህር ከዛ ግን ይጠፋል። የግራር እሳት ግን እየከረመ እያደረ ሁሉ ይነዳል። የእግዚአብሔር ቃል እንደዛው